ሰላም ቤተሰብ እንዴት ናችሁ? ደህና ናቸው እየሆነ ለምን ነገር ዛሬ ሀይሚና ብሩኬ እንደዚህ ሆኖ በመምጣታቸው ደስ ብሎኛል። ለምን መሰላችሁ? በፊት ማለት ነው ይሄ ሰሞኑን ቪዲዮዎቹን ካያችሁት ሰላም ራሱ አይባባሉም ማለት ነው፣ ተኮረርፎ እንዴት ነህ ደህና ነው ይባባሉና እጃቸውን ደረታቸው ላይ ያጥፋሉ ማለት ነው። እና ዛሬ ቢያንስ በጥቂቱ እንደ በፊቱ እንትን ባይሉ ማለት ነው፣ ሰላም ባይባባሉም ማለት ነው ተቃቅፈዋል ሰላም ተብሏል ማለት ነው በኩርፊያም ቢሆን ገባቸው ማለት ይሄ ማለት እንግዲህ አሁን ቀስ በቀስ ይታረቃሉ ገባቸዋል አሁን ዛሬ ሀይሚ 200 ኬ እንደምትገባ እርግጠኛ ነኝ ሀይሚ 200 ኬ ከገባች በኋላ ይታረቃሉ ማለት ነው እና መሀል ሜዳ የምትቀሩት ግን ብሩኬ እንዳለው ዛሬ እንግዲህ እንደተናገረው የሆነ ለመናገር ብዙ ሰዎች ማለት ነው ብሩኬን የተረዳው አንግል ሌላ ነበረ እና ትናንትና አይታችኋል ብዙዎቹ በጣም እንትን እያሉ ነበረ ግን ብሩኬ ሚያን ማለት በጣም ብዙ ታግሷል። አይታችሁ ከሆነ ማለት ነው እስካሁን በመጣበት ማለት ነው። ሀይሚ ስታናድደው ብሩኬ በጣም ታጋስ ነው። በጣም ማለት ነው፣ በጣም ሀይሚ በጣም እንደውም ጥፋት ታጠፋለች፣ ከበፊት ጀምሮ ብናስብ ማለት ነው። ግን ብሩኬ እንደዛ ስታስለቅሰው ምናምን ሀይሚን እንደዚያ የረግጠናት አናውቅም፣ ምክንያቱም ሁለቱም እንደማይጣሉ ስለምናቅ ሁለቱም እንደማይ እንደሚዋደዱ ስለምናቅ ስለምንናቅ እንደማይለያዩ ስለምናቅ ማለት ነው። ነገር ግን መሀላቸው ላይ ገብተው ደግሞ ሁለቱን ለማለያየት ደግሞ የሚከፋፍሉ በጣም አሉ ደጋፊ ነኝ ባዮች ማለት ነው የሆነ ለመናገር እናንተ ደጋፊ ስትሆን ማለት ተደጋፊ ናችሁ ገባችሁ አይደለ? በሀይሚና በብሩኬ ተደግፋችሁ እንጂ አላውቅም። የሆነ ለሆነ ነገር ስማችሁ እንዲወጣ አላውቅም። ብቻ የሆነ ደም የሆነ ነገር ፈልጋችሁን አላውቅም። የሀይሚና የብሩኬ ደጋፊ ነኝ ብላችሁ እናንተ ስም እንዲጠራ ይሁን ወይም ደግሞ እናንተ ስም እንዲጠራችሁን አላውቅም። ስለዚህ ማለት ነው፣ አንዳንዴም እኩል እንትን ማለት ነው። ገባችሁ? ቢያንስ አሁን ደጋፊ ነኝ ባይዎች ማለት ነው የሀይሚ 200 ኬ የብሩኬ 200 ኬ 200 ኬ ናችሁ። አሁን እናንተ እንዳለ አሁን ደጋፊ አላችሁ፣ ቲክቶክ ላይ አላችሁ 200 200 ሺህ ሰዎች አላችሁ ቲክቶክ ላይ። እስቲ ንገሩኝ ማለት ግሩፕ ውስጥ እንኳን ቢያንስ ከመቶ አትበልጡም። ልንገራችሁ ከመቶ ሰው ይኸው ትዝታ ምን አለች በሉኝ። ቢያንስ ዋትስአፕ ላይ ግሩፕ ላይ ቴሌግራም ላይ ቲክቶክ ላይ ይሄን ላይቭ ላይ ገብታችሁ የምትንጫጭሽ ከመቶ ሰው አታልፉም ማለት ነው። ግን ያ መቶ ሰው እንኳን ሆናችሁ ወይንም ደሞ ቢያንስ የሆነ ብቻ አላቅም በቃ እንደት? እኔ እንጃ አላውቅም። ብሩኬ እኔ ያልኩትን ማድረግ አለበት ሀይሚ እኔ ያደረግኩትን ማድረግ አለባት፣ ለምንድን ነው እንደዚህ ነገር የምታጠፋው ብላችሁ ልትቆጣጠሩ አችሉ ማለት ነው። ገባችሁ? ሁለቱ ከዚህ በኋላም አሁን ታርቆ ከመጡ በኋላም ከዚህ በኋላ ብዙ ነገር ሊያጠፉ ይችላሉ። ግን ባጠፉት ቁጥር ደግሞ እነሱን ምከሯቸው እንጂ እነሱ ስራ ነው የሚሰሩት። አንድ ሰው ከተጣላ አንዴ ነው ሃያ ጊዜ ሺህ ጊዜ አይጣላም ማለት ነው። ስለዚህ አስር ጊዜ ብሩኬ እኮ እንደዚህ የሆነ ሀይሚ እኮ እንደዚህ ናት። ብሩኬ እኮ ሀይሚ ለሸቀለባት፣ ሀይሚ እኮ ብሩኬ ለሽ። እንዴ ብሩኬ ማኪና ገዝቶ ሲመጣ እንዴት ነው የሆናችሁ ማለት ነው? ብሩኬ በራሱ ገንዘብ ስለገዛ ሀይሚ እኮ መግዛት ትችላለች፣ ሶ ብር አላት። በማኪና አሁን ያለ ማለት አሁን ፍላጎቷ ማኪና መንዳት ከፈለገች፣ ማኪና መያዝ ከፈለገች መግዛት አቅሙ አላት። ግን እሷ አትፈልግም። ግን የዛ ሰዓት ብዙ ሰው ብቻ እኛ የመጣ ነው በቃ ለሌ የሆነ ሰው ላይ የምንወረውረው ምላስ የለም። እንደዛ ነው የምትወረውሩት ማለት ነው። ያም ሆነ ይህ ቤተሰብ ማለት ነው። ዛሬ ተቃቅፎ ሰላም ስለተባባሉ ደስ ብሎኛል። ሲቀጥል ደግሞ ምን ያስለከስ ክሳታል ያለችው ያችን ማናት የምትባለው በእናታችሁ ሶሲ የምትባለው እሷን ነው እንጂ ብሩኬን አይደለም እያለችው ሀይሚ ማለት ነው። አብዛኞቻችሁ ለአፍሽ ለከት ይኑር እንዴት ያለች እንደዚህ ለብሩኬ ምናምን እያላችሁ ነበረ። እሷን ለብሩኬ ሳይሆን ያለችው ለሶሲ ነው። ምክንያቱም መታ ለምን ከአንተ ጋር አልጋ ላይ ሆነ ፕራንክ ሰራች። ምን እያስለከስ ክሳታል ያለችው ለሶፊ ነው እንጂ ለሶሲ ነው፣ ሶፊ ነው የምትባለው። ሶሲ እንደ ስሟ ራሱ አያያዝም፣ ለሷ ነው እንጂ ማለት ነው፣ ለብሩኬ አይደለም። ነገር አታቀሳስሩ ማለት ነው። እዛና እዛ ማለት ነው። አሁን እነሱ ነገ መጥተው ደግሞ እንደዚህ እኮ እያልኩት ለብሩኬ እኮ ነው ብላ እንድታወራ ነው። አረ ተዋት፣ እሷንም ተዋት እሱንም ተውት። እንዴ ምንድን ነው እናንተ፣ ደሞ ጆሮአችሁ ካልተሰማችሁ ማለት ነው፣ መኮርኮሪያ አምጡና አለ እኮ ሞልቷል። ኮርክሩ በደንብ ማለት ነው። እንትን ደግሞ ከሞላ ቆሻሻ፣ ከሞላ አውጡት፣ ታጠቡ። ያልሰማችሁን አትከኩ ነው ያልበላችሁን አትከኩ የሚባል ነገር አለ። እና እልህ ውስጥ የገባች ትመስላለች። ብሩኬም ደግሞ እልህ ውስጥ የገባ ይመስላል። ከዚህ በኋላ በእኔ ህይወት አያገባህም በእኔ የሚወጣ አያገባሽም፣ በአንቺ የሚወጣ አያገባኝም ብልህኛል ብላ ነው ሀይሚም እልህ ውስጥ የገባችው ማለት ነው። ግን ማለት ነው ቤተሰብ ጠብቁ፣ በዚህ ሶስት ቀን አራት ቀን ታርቆ ይመጣሉ፣ ወይም ደግሞ ሰው ይመጣና ያስታርቃቸዋል። ምን ትላላችሁ? ቢያንስ የሆነ ሰው ይመጣና ማለት ነው ሀይሚ ነብሩኬን እያስታርቃሉ ማለት ነው። ገባችሁ አይደለ? ደግሞ የፍቅር ማጣፈጫ ነው ብላለች ሀይሚ። እኔ ነብሩኬ ብንጣላም እስከ መጨረሻ አንጣለም፣ የፍቅር ማጣፈጫ ነው፣ ማጣፈጫ ነው ብንጣላም፣ ስለዚህ እውነት ምንጣላ እንዳይ አይመስላችሁ ደስ ደስ እንዳይላችሁ፣ ብላለች ስለዚህ ማለት ነው ዳርዳራችሁ ዳራችሁ እያያዙ ሰምታችኋል። ደሞ ማለት ነው አው እንደዛ ነው። እና በተረፈ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እናንተም ደግሞ እየተሰማችሁን ኮሜንት ለጻፉ ማለት ነው እዛ ብሩኬ ላይ ጻፋችሁ፣ ሌላ ነው እኔ ቤትም፣ ደግሞ እናንተ ደግሞ እንደዚህ ተሰምተው ይህን ያን ብላችሁ ጻፉ። ስድብ አልፈልግም። ኔጌቲቭ የሆነ ነገር አልፈልግም። የሆነ በቃ ፖዚቲቭ ውሰዱ ማለት ነው። ሰላማችሁ